የተከበራችሁ በመላው ዓለም የምትገኙ ኸይር ፈላጊዎች፣ የኸይር ፈላጊውን ኢስላሚክ ግሩፕ አባላት፣ እንደዚሁም ደግሞ ኸይር መስራት ፍላጎት ኖራችሁ የትኛውን ኸይር ስራ እንስራ እያላችሁ ስጠይቁ ስለጠይቁ የነበራችሁ ይኸው እዚሁ አሁንም በሲልጤ ዞን ነው የምንገኘው። እንግዲህ እዚህ አካባቢ ብዙ ነገሮችን እየሰማን ነው። በተለይ በሲልጤ ዳር ዳር ላይ እየተሰሩ ያሉ የአክፍሮት ኃይላት እንቅስቃሴ እጅግ በጣም አስፈሪ እጅግ በጣም አስጊ ናቸው። እንግዲህ ዳሩን እየተከላከሉን መሀሉን ማጠናከር ደግሞ ግዴታችን ነው ዳሩን ብቻ ስንሰራ ወደ መሀል መምጣታቸው አለመምጣታቸውን እርግጠኛ መሆን ስለማንችል መሀሉን ለማጠናከር ከምንሰራቸው ስራዎች መካከል አንዱ ለአካባቢው ነዋሪዎች፣ ለአካባቢው ታዳጊዎች፣ ለአካባቢው ሕጻናትና ሴቶች እንደዚሁም ወንዶችም ጭምር ማለት ነው ትምህርት ቤት ገንብቶ ማስረከብ ነው። ትምህርት ቤቱ የዲን ትምህርት የሚሰጥ ሊሆን ይገባል። ስለዚህ ከተሰጠን መሬት ላይ አባባ ከሰጡን ቅድም መስጊዱ ላይ እንደገለጽኩላችሁ ትልቅ ቦታ ተሰጥቶናል። ይሄ እንሰታቸው ያለበት ቦታ ነው። በጉራጌና በሲልጤ ባህል ደግሞ እንሰት ማለት ምን እንደሆነ ችሎት ነው፣ ታውቃላችሁ። ይሄንን እንሰት በማንሳት ቆጮ ይሰራል፣ ቡላ ይሰራል፣ ሌሎች ነገሮች የሚመገቧቸው ነገሮች ያዘጋጃሉ። ከሆዳቸው በላይ ያሳሰባቸው የእውቀት ጉዳይ ነው እነ አባት። ስለዚህ እንሰቱ ይነሳ፣ የራሱ ጉዳይ፣ የምበላው ባጣ ችግር የለብኝም፣ ነገር ግን እዚህ አካባቢ ትምህርት ቤት ገንቡበት ብለዋል። ስለዚህ እዚህ ሁለት ወይም ሶስት ወይም አራት ክፍል ቤቶችም ለመገንባት ታስቧል። የግንባታውን ዋጋ ወቶለታል። እንግዲህ እሱንም እንደ ሁኔታው እስከ አንድ ነጥብ ሁለት ሚሊዮን ብር እንደሚፈጅ ነው የታወቀው። በሁለት ብሎክ ሆኖ የሚሰራ አራት ክፍሎች ናቸው እነኚህ ክፍሎች ሲሰሩ ግን በብር የማይሰላ ህይወት እናተርፍበታለን። አዋቂዎችን እናፈራበታለን። ከዚህ በኋላ ስጋት አይኖርም። የአፕሮት ኃይላት እንቅስቃሴን በእውቀት እንመተዋለን። ምክንያቱም በገንዘብ ሃይማኖትን መለወጥ ጊዜያዊ እንጂ ፍላጎት አይመጣም። ፍላጎት የሚመጣው ያወቁትን ነገር ነው። ስናውቀው የሚወደድ በዚህ ምድር ላይ እያወቁት የሚወዱት ዲን ቢኖር እስልምና ብቻ ነው። ባወቁት ቁጥር በፍቅር የሚወድቁለት ሃይማኖት እስልምና ነው። ይህንን እስልምና ለማስተማር ትምህርት ቤት እንገንባ እያልን ነው። ለሲልጤ ያገባኛል ሁላችንም እንረባረብ። አሰላሙ አለይኩም